እንደምናየው ለነጻነታቸው ለማፍታቸው በጠየቁት ሰዓት ሁሉ እየተረሸኑ እየተገደሉ ነው ያሉ። ብዙ ሰዎች አዋቂዎች እየታሰሩ ነው ያሉ። ሀብት ያለው ሀብቱን እየተዘረፈ ነው ያለው። በአጠቃላይ በሕዝቡ ላይ እየደረሰ ያለው በደል ገደብ ስላጣ ይሄ ይሄ ችግር ደግሞ በአንድ በአንድ ወቅት ላይ በአንድ ነጥብ ላይ ማቆም ስላለበት ይሄ ሁኔታ ባለበት እኛ ደግሞ ከዚህ መንግስት ጋር ከዚህ አርማ ላይ ከሆነ መንግስት ጋር፣ በህዝባችን ላይ ከሚዘምተው መንግስት ጋር ቆመው ለአንድም ደቂቃ ቆም በኋላ መታሰር አልፈለግም። ይልቁንም ለዚህ ህዝብ መብት መታገሉ እንደ ዜግነት ግዴታችንም ስለሆነ እኔም ከዚህ ውስጥ የዚሁ ህዝብ አብራክ የወጣው ሰው በመሆኑ በበኩሌ በግሌ የሚጠበቅብኝን አስተዋጽኦ ማበርከት አለብኝ። ይሄ የታጠፈው የህዝብ ትግል መቃናትና ከታለመለት ማድረስ ያለበት የምል እምነት በማለት ነው፣ ወደ ኤርትራ ለማምጣት ይቻልኩት።